የአነስተኛና መካከለኛ ኢንተርፕራይዞች ከባንኮች ብድር ለማግኘት ቢሹ ማስያዣና ዋስትና መጠየቃቸው ፋይናንስ አግኝተው ቢዝነሳቸውን ለማቀላጠፍና ለማሳደግ በእጅጉ የሚቸገሩ ሆነው ቆይተዋል። አሁን ላይ በዚህ እድቢያችን አሁን ፕሮፖዛሉ አለን፣ ስራ ፍላጎቱ አለን፣ ፍቅሩ አለን፣ ለስራው ፓሽኔትድ ነን። ግን ፋይናንስ ይዘናል። ፋይናንስ ይዘን ደግሞ አሁን ሌላ ባንኮች ላይ ሌላ ኢንስቲትዩሽኖች ጋር ስንሄድ ኮላተራል ግዴታ ያስፈልጋል። የቤቴሌ ማብራ ሀሳብም ከዚህ የተለየ አይደለም። የቢዝነስ ሀሳብ በመያዝ የፋይናንስ ድጋፍ ለማግኘት ጥረት ብታደርግም ብድርን ያለ ዋስትና የሚሰጣት አለመኖር ፈታኝ ያደረገባት ነው። የብድር አቅርቦትና አነስተኛ ጥቃቅን ቢዝነሶችን ያላገናዘበ መሆን ደግሞ እንደ ምክንያት የሚቀርብ ነው። በዋነኝነት ግን አክሰስቱ ፋይናንስ ላይ እንዴት ለማህበረሰቡ ኤአይን ቴክኖሎጂን በመጠቀም አርቲፊሻል ኢንቴለጀንስን በመጠቀም እንዴት ፕሮቫይድ እናድርግ ብድር አሁን በዋነኝነት እየሰራ ነው ያለ ነው። ስድስት ፓርትነር ባንኮች አሉን ኮፐሬቲቭ ባንክ ኦፍ ኦሮሚያ፣ ወጋገን ባንክ፣ እናት ባንክ፣ አማራ ባንክ፣ ዘምዘም ባንክ እና ቡና ባንክ ከነኚህ ባንኮች ጋር አንድ ላይ በመሆን ኮላትራል ፍሪ የሆነ ሎን ወይም ያለ ማስያዣ የሚሰጥ ብድሮች ነው ፕሮቫይድ እያደረገን ያለ ነው። ቤቴሌ ማብራ ላሰበችው የቢዝነስ ሀሳብ ከስኬት ሊያደርሳት የሚችል የዲጂታል ፋይናንስ ብድር አማራጭ ዛሬ ላይ ግን ከህልሜ እንድገናኝ አድርጎኛል ስትል ትናገራለች። ስንጀምረው በጣም የፋይናንስ ችግር ነበረብን። ማስተር ካርድ ፋውንዴሽን አባል በሆነው ወይም ፓርትነር በሆነው በሲድ ታቅፈን ብድር ተሰጥቶን ከዛ መስራት ጀመርን። አሁን ላይ ካፒታላችን ከሱ ቤዝ የሆነ ነው። የምናመርታቸው ምርቶች የቅባቶች እናመርታለን፣ ሻምፖ፣ ኮንዲሽነሮች ከናቹራል ነገር የወጡ ነገሮችን ለጸጉርና ለቆዳ የሚሆኑ ምርቶችን እናመርታለን። ዛሪያቸውን በቅርብላቸው ያለ ዋስትና ብድር በመጠቀም መለወጥ የቻሉ ወጣቶች ነገን የተሻላልመዋል። አሁን የምገኘው በሽሮ ቤት ነው የሚሳተፈው የራሴ ሽሮ ቤት አለኝ እና ያው ቆንጆ ነው። ከሰራው ትንሽ አንድ አራት አመት አምስት አመት ሆነኛል። የሆነ ትልቅ ነገሮች ቢኖሩኝ እኔ በጣም ለመስራት ዝግጁ ነኝ። ከኔ በታች አሉ ደግሞ አሉ መስራት የማይችሉ ማለት አቅሙ እያላቸው እንትኑ የሌላቸው አለ ማተሪያ የሌላቸው፣ ከነሱ ጋር አብሬ እንደ እህት፣ እንደ ወንድም፣ እንደ እንትን ሆኜ አብሬ መስራት እፈልጋለሁ። እራሴ ማሳደግ እፈልጋለሁ። ፋይናንሽሊ ፍሪደም እንዳገኝ አድርጎኛል። ስራ እንድሰራ፣ የምፈልገውን ነገር እንድሰራ። በስሬ ሰባት ሰራተኞች አሉ። ሰባት ሰራተኛ ቀጥሮ የማሰራት አቅሙን እንዳዳብር አድርጎኛል። ይህም ብድር በማግኘት ማለት ነው። በሁለት አመት ጊዜ ውስጥ 800 ሺህ የሚሆኑ ሰዎች በዲጂታል የብድር አማራጭ ወደ 30 ቢሊዮን ብር የሚጠጋ ብድር ማግኘት ችለዋል የሚለው የክፍያ ፋይናንሺያል ቴክኖሎጂ ነው። ከስድስት ባንኮች ወደ 30 ቢሊዮን ብር የሚሆነው ዲስበርስ የተደረገው ይሄ በጣም ትልቅ ለውጥ እየመጣ መሆኑን ያሳያል። እንዲሁም ደግሞ አድረስ የምናደርጋቸው እንዳትኩት ትንንሽዬ ቡና ከሚያፈሉ ሴቶች፣ ጉሊት ላይ ከምትሰራ ሴት እስከ ትልልቅ ድርጅት እስካላቸው ኢሲኤም የምንላቸው ስሞል ኤንድ ሚዲየም ኢንተርፕራይዞች ነው። ስለዚህ በደንብ አካታች ሁኔታ እየፈጠረ ያለ ስራ ነው እየሰራ ያለ ነው። በዲጂታል መንገድ የሚቀርቡ የፋይናንስ አገልግሎቶች ለድህነት ቅነሳ አስተዋጽኦአቸው ላቅ ያለ መሆኑ ይነገራል።